ኖ መርከቧን ሰርቶ ከጨረሰ በኋላ እግዚአብሔር ለሁለተኛ ጊዜ ትእዛዝ አዝዞ ይላል። ትናንትና ስጸልይ እግዚአብሔር ወደ ውስጥ ያመጣው ቃል ስለሆነ ነውና ሁለተኛው ትእዛዝ ጠንከር ያለ ትእዛዝ ነውና ያንተና ቤተሰብን የሆነውን ሁሉ ወደ ምን ውስጥ አስገባለሁ? እግዚአብሔር ወደ መርከቢቷ ውስጥ አስገባለሁ። ማስገባት የማድርሻ ነው። የኖህ ድርሻ ነው። ካስገባ በኋላ ስለ በሩ መዘጋት አልነገረው። በኋላ ያው የጥፋቱ ውሃ ሲመጣ፣ ዘመር ቢጠራው፣ ጓደኛ ቢጠራው፣ ጎረቤት ቢጠራው፣ ራርቶ እንደሚከፍት ስለሚያውቅ እግዚአብሔር ራሱ ወረደና የመርከቡን የኋለኛውን በር ምን አደረገው ይላል፣ ዘጋው ይላል። አንደኛ የጥፋት ውሃ ምን እንዳይል ወደ መርከቡ እንዳይገባ እንዳይገባ ሁለተኛ፣ ያለ እግዚአብሔር ፕሮግራም ወይም ያለ እግዚአብሔር እቅድ፣ ያለ እግዚአብሔር ፍቃድ፣ እግዚአብሔር ያልጠራው ነገር ምን ውስጥ መርከቢቷ ውስጥ እንዳይገባ እግዚአብሔር ስለወሰነ ዘጋው ይላል። ያንን እግዚአብሔር የዘጋው ነው ልከፍተው አይችልም። ዛሬ ብዙ ነገሮች ብዙ ነገሮች እኛ የዘጋናቸውን በሮች እየከፈትን ብዙ ነገሮች ገብቶ ጨፍሮብናል ጨፍሮብናል። ላይፋችንን ህይወታችንን አመሰቃቅሎ ነው የሄዱት። ዛሬ እንደ እግዚአብሔር ነብይ ነው የምነግራችሁ፣ 2017 ሲጨፍሩ፣ ሲቀልዱብን፣ ሲያፌዙብን የሰነበቱና የቆዩ የከረሙ ነገሮች ዳግም ላይገቡ ዛሬ ይዘጋባቸዋል። አጠገባችሁ ያለውን ሰው ነካርግና፣ እግዚአብሔር ዘጋው እኮ በሉ ሲ የው ዛሬ፣ ወይ ከስልክ ውስጥ አውጥተ ብሎክ ታደርጋለህ፣ ወይ ትዘጋለ። አንተም አዘጋ ከሆነ ሰማይ ይመጣል፣ ራሱ ሰማይ ሎክ ያደርገዋል። ሰማይ የዘጋው ማን ይከፍተዋል? እሱ የከፈተው ማን ይዘጋዋል? ዛሬ እንጸልያለን። ጭንገፋ ላይፍሽ ውስጥ እንዳይገባ፣ በሽታ ላይፍሽ ውስጥ እንዳይገባ፣ ስብራት ቤት ውስጥ ላይገባ በጌታ ኢየሱስም ዛሬ ይዘጋል። ግድ የለም እጅ ይዘርጋና ይዘጋል በለኝ። አንዳንድ ጉዳዮቻችን ምልጃ ያስፈልጓቸው። ለአንዳንድ ጉዳይ ምልጃዎች፣ ለአንዳንድ ጉዳይ ደግሞ እርምጃ ያስፈልጋል። ለውጣችሁን ያዘ ብሌሲንጋችሁን የያዘ ሰማያችሁን የዘጋ ላይ ማሻ ታካራል ትዝ ይላቸዋል። አዳም ጥፋት ሰርቶ ከገነት ወጣ ይላል። ተመልሶ እንዳይገባ እግዚአብሔር በምን ላይ ይላል? ክሩ ሴፍ ይላል። አርሚለው ሚገለባበት ሴፍ ይላል። ክሩቤልን አደረገበት ይላል አስቀመጠበት ይላል። መግባት ቻለ? ንገረኝ ዛሬ፣ እንደ እግዚአብሔር ነቢይ ነው የምነግር ሰፈር መንደር የሚያወራ ቃል ወደ ቤታችን አይገባም! ብድግ በይና፣ አይገባም! ተከልክሏል! እጅ እጂ ከፍ አርግና፣ አይገባም! ተከልክሏል! ወይ ኦፎል አንድ ደቂቃ አይገባም፣ አይገባም! ንገሩ፣ ከጎን ያለው አይገባም! ተከልክሏል! ራማ አባሳታራለ፣ ላይሰንስ የሌለው ፍቃድ የሌለው እግዚአብሔር እውቅና ያልሰጠው እግዚአብሔር ምስክሬ ነው። ያልተፈቀደ ነገር ወደ ላይፋችን ውስጥ ከዚህ በኋላ አይገባም። አንድ ጊዜ ስና ክሬም የተባለ አንድ አሕዛብ ንጉሥ መጣና እስቅያስ ላይ ፎከረ። እኔ የኒያ ማልክቶች ብዙ ነገሥታቶችን እንዳዋረዱ ታውቃላችሁ ብሎ ዘበተ ይላል። እሺ ያንተ አምላክ ከኔ አማልክቶች የሚያድን ሆነ እናያለን ብሎ ዛተበት ይላል። ይሄ የምነግራችሁ ክፍል ኢሳይያስ መጽሐፍ ውስጥም ያለ፣ ሁለተኛ ዜና ላይ ያለ ክፍል ነው። የምነግራችሁ መጣና ሰደበው፣ ያንተ እግዚአብሔር እኔ ከኔ እጅ የሚያድን መሆኑን የምናየው ይሆናል ብሎ ተናገረው ይላል። እስኪያስ ሄደ በእግዚአብሔር ፊት ወደቀ ተዋረደ፣ ጮኸ። እግዚአብሔር ወይ እኔ ሳይሆን አንተ ነው የሰደበው ምናምን ብሎ ተናገረ። ከዛ በኋላ ድምፅ ከሰማ በኋላ ከኢሳይያስ ድምፅ ከሰማ በኋላ እስኪያስ ለእርምጃ ነው የወጣው። ምን አይነት እርምጃ ወሰደ? ይሄ ንጉስ ከኛ በሚወጣ ውሃና ምንጭ እየጠጣ ነው እኛ ላይ እየዘበጠ ያለው። ስለዚህ ያለ ምንጮቹ መዝጋት አለብናል። የሚጠጣበትን ምንጮች ከውጭ ያሉትን ፈሳሾችን መዝጋት አለብን ብሎ ህዝቡን አስተባበረ ይላል ይሄ ምንጭ ሲዘጋ አፉን አይከፍትም፣ አለ ለካ ሴጣን እድል ፋንታ ሲያገኘ እኛ ላይፉስ መጥቶ የሚጨፍረ። ለዚህ ነው ሐዋርያ ጳውሎስ ለኤፌሶ ሰዎች ምንድን ያለው? ለባረጋራችሁ ለዳብሎስ ምን አትስጧአል እድል ፋንታ አትስጧአለ። ሴጣን አንቺ ላይ መጥቶ የሚጨፍረ፣ እድል ፋንታ ሲያገኘ፣ በር ከተዘጋበት የሚገባበት ቀዳዳ ከሌለ እኛ ላይ ሊሰለጥን አይችልም። ግን አንድ ነገር ልንገራችሁ ከዚህ ቤት ሳትወጡ የሴጣን በር ይዘጋል። አጠገቢ ያለውን ሰው የሰይጣን በር ዛሬ ይዘጋል በለው። ወይ አልገባችሁም? ይሄው ዛሬ ይሄው ዛሬ እግር በእግር እየተከተለ እግር በእግር እየተከተላት ያሳዛ ካታ ራሃት ያላፎ እስቲ እሺ ከፍ አድርግና በሩ ተዘጋ በለ የመጨረሻ እ ኦፎል በሩ ዛሬ ከዚህ አዳራሽ ሳትወጡ ብሎክ የምታደርጓቸው ነገሮች አሉ። የሰማይ ነው ይሻይ ብሎክ የምናደርጋቸው ብዙ ነገሮች አሉ። ዛሬ ምን ነው? የለም አራ ብዙ ነገር አለ። ይሄ የሚጨቀጭቅ የሚነዘንዝ ባዶነትን መጥቶ የሚያወራ በወጣ በገባ ቁጥር የሚኮረኩም ዛሬ በሩን እንዘጋለን። እስኪ አንዱ ሰው በሩ ይዘጋል በል ሶስት ጊዜ በሩ ተዘጋ ሁለት የመጨረሻ መጽሐፍ የያዛችሁ ሰዎች ትንቢተ ኢሳይያስ ምዕራፍ 51 የምናገረው ርዕስ እግዚአብሔር ስላንተ ይፈጥናል አጠገባችሁ ያለውን ሰው እግዚአብሔር ስለ እኔ ይፈጥናል በሉት እግዚአብሔር ስለ እኔ ምን ይላል? አገኛችሁ? ትንቢተ ኢሳይያስ ምዕራፍ ስንት አልኳችሁ? 50 አንድ ቁጥር 14 ምን ይላል? ምርኮኛው ፈጥኖ ይፈታል። ምርኮኛው ፈጥኖ ምን ይላል? ይፈታል። ከዛ አይሞትም ተናገሩስ አይሞትም በሉት። ወደ ጉድጓድም ምን አይልም አይወርድም፣ እንጀራም አይጎልበትም። አጠገባችሁ ያለውን ሰው እንጀራም አይጎልብህም በሉት። ይሄ ምዕራፍ አምሳ አንድ ከቁጥር አንድ ጀምራችሁ ክፍሉን ስታጠኑት ስለ አብርሃምና ስለ ሳራ ይናገራል። አንዱን ብቻውን አብርሃምን ምን አርኩት? ጠራውት፣ ባረኩት፣ አበዛውት አንዱን አብርሃምን ብቻውን ጠራው፣ አንዷን ሳራን ጠራዋት፣ ባረኳት፣ አበዛዋት እያለ ከተናገረ በኋላ ነቢዩ ኢሳይያስ በባቢሎን ውስጥ ለ ሰባ ዓመት ባሪያ ሆኖ ምርኮኛ ሆና ወርቃ ላለችው እስራኤል ከእግዚአብሔር ዓለም ይዞ የመጣ የተስፋ ቃል ወይም የትንቢት ቃል እስራኤል ለ70 ዓመት ባሪያ ሆና ተገዝታ ያለችበት የግዞትን እንጀራ ወይም የባርነትን እንጀራ የበላች ተማርካ ያለችበት ሰዓት ላይ የተናገረውን የትንቢት ቃል ነው። መጀመሪያ ምንድነው የሚለው እዚህ ክፍል ላይ አንዱን አብርሃምን ጠራውት፣ አንዷን ሳራን ጠራዋት። አንድን የጠራዋቸው? አቸው ጌታ አንድ ካላቸው ባለምና ባረኳችሁ አበዛዋቸው ይላል። እየሰማችሁ ነው። ባረኳቸው አበዛዋቸው ይላል። የተጠሩት አንድ ናቸው፣ ግን ምን አደረኳቸው ይላል እግዚአብሔር። አበዛዋቸው ባረኳቸው ይላል። እዚህ ቤት ውስጥ ያላችሁ ይሄ 2018 የልዩነት ዓመት ብሎናል እግዚአብሔር። እውነት ውሸት፣ የሰው እጅ ሳይኖር እግዚአብሔር ይባርከናል። ከጎናችሁ ያለው ሰው የነካችሁት፣ የሰው እጅ ሳይኖር እግዚአብሔር ይባርከሃል በሉት አንዱም አብርሃምን ለብቻው ምን አርኩት አለ እግዚአብሔር፣ ጠራውት፣ ከዛስ፣ ባረኩት፣ ከዛስ አበዛውት። እሲ ከጎንሽ ያለችዋል ይባርክሻል፣ ያበዛሻል በለዋል። ኢየስ ይባርከናል፣ ያበዛናል። ይሄንን ቃል አሜን ካላልክ ለየትኛው ቃል አሜን እንደምትል እንደምትላላገ እሺ ከጎኔ ያለውን ሰው ይባርከኛል ያበዛኛል፣ በሉ አንዳንድ ሰዎች አላችሁ። አንድ ትመስላላችሁ ግን ሀገር ናችሁ። አንድ ትመስላላችሁ ግን ህዝብ ናችሁ። አንድ ትመስላላችሁ ግን ጥላ ዋርካ ናችሁ። ዛሬ ተነብ ያለው አንተ አንድ ነ፣ ግን ብዙዎችን ታበላለህ። አንተ አንድነ፣ ብዙዎችን ግን ታሳርፋለ። እስቲ አንዱ ሰው ጮ ይባርከኛል በይስ፣ ወይ አጠገባችሁ ያለውን ሰው ንገሮስ ትበዛ ለበሉ ማይ ጋር ኢዮስም እንደ እግዚአብሔር ነብይ ልንገራችሁ፣ ዛሬ መብዛት የእግዚአብሔር ፕሪንሲፕል፣ መባረክ የእግዚአብሔር ፕሪንሲፕል፣ መብዛት ዘፍጥረት ምዕራፍ አንድ ላይ ያለ ብዙ ተባዙ የሚለው ቃል አንተ ዛሬ የሰውን እጅ እያየ የሰውን ቤት እያንኳኳ የሰውን ስልክ እየደወልክ የተቸገርክ ልትመስል ይችላል። ያለህበት ዛሬ ነው። የዛሬ ቦታ ነገን አይወስንም። ነጌ ነገ የምታበድር ነገ የምታበላ ነገ የምታካፍል ነገ እጅሽ ከፍ አርግና አንድ ሰው ዛሬ የነቀን ነው በሉ ያኔ ኦፎ አንድ ዲቃ ሊስን በእግዚአብሔር መንፈስ ሆኜ ልናገራችሁ እግዚአብሔር ስለ አንተ ምን ይላል ነው ያልኳችሁ? ይፈጥናል ነው ያልኳችሁ። እስቲ ከጎናችሁ ያለውን ሰው እግዚአብሔር ስለ እኔ ይፈጥናል በሉ ማይ ጋር በደንብ ስምን። የተጠራው አንድ አብርሃም ነው፣ የተጠራችው አንድ ሳራ ናት። እግዚአብሔር ምን አደረኳቸዋል? ባረኳቸዋል፣ አበዛኋቸዋል። ስለዚህ ዛሬ እዚህ ቤት የመጣችው ስምን የምናገረው ዋናው መልእክቴ ይሄን የምትፈቱት ለመባረክና ለመብዛት ነው። አንዳንድ ሰው አባትሽና አያትሽ ቅድመ አያትሽ ላይ የተቀመጠው ያ መንፈስ? እንዳትበሺ እንዳትባረኪ አንቆሽ ነው የሚይዘው ያ አናቂው መንፈስ እግዚአብሔር ዛሬ ይመተዋል። እጅግ እጅ ከፍ አርግና ሰብሬ ወጣለው፣ ሰብሬ ወጣለው። በደንብ ስምን አምስት ደቂቃ ስለሆን አራት ደቂቃ ተናገ። እስራኤል በግዞት ቤት ውስጥ ነው ያለችው። የምን ቀንበር ተጭኖባት፣ የባርነት ቀንበር ተጭኖባት፣ በምርኮ ሀገር ውስጥ ነው ያለችው ምን ሀገር የሚባል ሀገር ውስጥ ባቢሎን የተባለ በባርነት ውስጥ ነው ያለች። ኢሳይያስም ባርነት ከወረዱ ከእስራኤል ልጆች መካከል ውስጥ ሆኖ ነው ባርነት ቤት ውስጥ ሆኖ ነው ይሄንን ምን እየተናገረ ያለው ቃል ወይም ትንቢት እያመጣ ያለ እኔ እግዚአብሔር አንዱን አብርሃምን ጠራሁት፣ ባረኩት፣ አበዛሁት፣ አባት አደረኩት። ይህን ከተናገረ በኋላ ቁጥር 8 ላይ ከፍላችሁ ስታነቡ እግዚአብሔር ክንዶ የተነስ ረሃቡን የቆረትክ ዘንዶን የገደልክ አንተ አይደለም እያለ ስለ እግዚአብሔር እጅና ክንድ ይናገራል ቁጥር 6 5 አካባቢ ቁጥር 14 ላይ መጣና እንደዚህ አለ ምርኮኛው ፈጥኖ ይፈታል ዛሬ ያለ እግዚአብሔር እውቅና በሰይጣን ሲስተም ነገራችሁ የተያዘ ትዳራችሁ የታሰረ ጤናችሁ የታሰረ ሕይወታችሁ የታሰረ ከዚህ ቤት ሳትወጡ እግዚአብሔር ይፈታችኋል። አንዳንዶቻችሁ ይሄ ትንቢት ነው። እዚሁ ተቀምጠን እናቴ ትፈታለች፣ ወንድሞቼ ይፈታሉ፣ ዘርማን ዘሬ ይፈታል፣ ፋይናንስ ይፈታል፣ ኢኮኖሚ ይፈታል። እጅ ከፍ አድርግና ይፈታሉ በለይ ሶስት ጊዜ ከእኔ ጋር አን፣ ይፈታሉ፣ ሁለት፣ ይፈታሉ። የመጨረሻ ንኪ ኦለ ናላሳት አራባሽ ዛሬ ሴጣን አስሯችሁ ሚ ላሳታ ትዝ ይላችኋል። ማርቆስ ምዕራፍ አምስት ላይ ጌታ ኢየሱስ ማዕበሉና ወጀቡን ተሻግሮ ይላል። ጌርጌዮኖስ የሚባል በምን ታስሮ ወደ ነበር ይላል? በሰንሰለት ታስሮ ወደ ነበር ይላል። እብድ ነው፣ ሌጊዮን ያለበት መንፈስ፣ እጅ እግሩ የታሰረ፣ እናት አባት የረሳው፣ ቤተሰብ የረሳው የጣለው መቃብር ውስጥ ከሬሳ ጋር የሚያድር ከአጽም ውስጥ የሚያድር የሚገርማችሁ ነገር እሱ ያለበት ሰፈር ውስጥ ሰው ይማል መንገድ ዘግ የነበረበት ሰው ጋር ጌታ ኢየሱስ ተሻግሮ መጣ ይላል ሌጌል ያለበት አንድን ሰው ምን ለማረግ ለመፍታት አንድን ሰው አንድን ሰው ለመፍታት ሰው የሌለውን ሰው ለመፍታት ቤተሰብ ጥሎ የሄደውን ሰው ለመፍታት ጌታ ኢየሱስ ማዕበሉን አልፎ መጣ ወጀቡን አልፎ መጣ በዚህ ሰላሳ ቀን እግዚአብሔር ምስክሬ ነው ምላችሁ እስከ መስከረም ሳላሳ የሆነ ነገር ለኔ ይፈታልኛል። የሆነ ነገር ላንተ ይፈታልሃል። እጅ ዘርጋና ይፈታል በለይ። ጌታ ምስክሬ አንቺ፣ እኔ እዚህ አዳራሽ ውስጥ ተቀምጠን የሆነ ሴጣን ያሰረው ቆልፎ ተሄዶ ፓስወርድ ዛሬ ሲፈታ ያለ፣ ከጎናችሁ ያለውን ሰው ገፋ አድርግና ያ ነገር ይፈታል በለው። ወይኔ አንድ ሰው መንፈስ ያለበት ሰው የእግዚአብሔር እጅ ያለበት ሰው እ አንዴ የቤተሰብ ጉዳይ ይፈታል በሉ። አረ አንድ ሰው ጮሆ አሜን ይበለይ። እኛ እዚህ አደራሽ ነው ያለ ነው። እኛ እዚህ ቤት ነው ቁጭ ያልነው። ቤት ግን የሆነ የወንድሜ ነገር ሲፈታ እያየው፣ ቤት የሆነ ትዳሬ ላይ ያለ ጉዳይ የተፈታል። ግድ የለም አንድ ሰው ጮሆ ተፈታ ይበላይ ኦፎሌ እግዚአብሔር ፈጥኖ እግዚአብሔር ስላንተ ይፈጥናል። ከኔ ጋር ያለ እግዚአብሔር ይቸኩላል ይላል እ እግዚአብሔር አይዘገይም፣ በሉት። እና ወደ ዋና የተነሳሁበት ልመልሳችሁ። እግዚአብሔር በነቢዩ አፍ ግዞት ቤት ውስጥ ላለችው ለእስራኤል ሶስት ትንቢታዊ ቃል ተናገራት። አንደኛ ምርኮኛው ፈጥኖ ይፈታል። ምንድነው ዛሬ የታሰረባችሁ ነገር? ምንድነው የታሰረብች ነገር? አንዳንዱ ጤንነቱ ታስሮበታል። አንዳንዱ ቢዝነሱ ታስሯል፣ በማያውቀው እጅ፣ በስውር እጅ። አንዳንዱ ትዳሩ ታስሮበታል። አንዳንዱ አገልግሎቱ ታስሮበታል። በማያውቀው ረቂቅ በሆነ በረጅም በስውር ሰንሰለት የታሰሩ ሰዎች አሉ። ለእግዚአብሔር ነብይ ነው ዛሬ የምነግራችሁ። ሴጣን አስሯችሁ። ይሄን አንዳንዱ ውስጥ ገብቶ ይጨፍራል፣ አንዳንዱ ከውጭ ሆኖ ቆልፎ ይሄዳል። ሉቃስ 13 ላይ ያቺ 18 ዓመት ምን ሆና የነበረች ይላል? ጎብጣ የነበረች እሷስ አጋንንት አይደለም ውስጧ አይነ አስሯት፣ ቆልፏት ነው የሄደው ቆልፏት ነው የሄደው ኢየሱስ ጠራትና እጁን ጫነባት ይላል። ከድካሟና ከዘለቷ ምን አለ ይላል ተረፈች ወይም ተፈወሰች ይላል። አንዳንዶቻችን ውጪ ሆኖ የሚያስረን ወደ ውስጥ ሳይገባ፣ ውጪ ሆኖ የሚያስረን ሩቆ ሆኖ አስሮን የሚያይ ትሻገራል፣ አትሻ ተሰውሮ በስውር ሰንሰለት ታስራችሁ እዚህ ጉባኤ የገባችሁ ጌታ ምስክሬ ዛሬ፣ ቪዛ በለኝ ምን በለኝ የኔን የሚል ተፈቷል፣ በሉ አማሳታራባስ ኢየሱስ ለአንዴና ለመጨረሻ ቆ ሌጌዎን መንፈስ አባሮ እጁና እግሩ ላይ ያለውን ሰንሰል አስጥሎ አድራሻውን ቀይሮ ከአንተ ጋር ልሂድ ስል ኖ ኖ ኖ አንተ ብቻ ወንጌልን አለው። ለብቻ አንተ ብቻ ወንጌል ሂድና፣ ምን በላል መስክራል። ሂድና ወንጌልን ስበካሉ። ከፈታሁ በኋላ ከዚህ ፕሮግራም በኋላ አንቺ ቤት የሚደግስ ድግስ አለ። ኧረ አልገባችሁም? እጅ ዘርጋና አሜ በለኝ መስፍኔ ቤት የሚደገስ የምስጋና ድግስ አለ። እጅ ሲዘርግና አሜን እፉል አማሳት የአንዳንዶቻችሁ የሚከፈትላችሁ ቻፕተር የሚከፈትላችሁ በር የሚለቀቅላችሁ ነገር ሰፈሩን ያናውጠዋል፣ ጎረቤቶችን ያናውጠዋል፣ ጓደኞቻችሁን ያናውጠዋል። ያመነ ሶ ካለ ጮሆ አሜን ይበለኝ። አራት ሰዎች ይህን ትንቢት ተቀበል። አራት ሰዎች በኢየሱስም ያለቀ ነገር ገባ። አራት ሰዎች ያለቀ ነገር እጃችሁ ላይ ገባ። አራት ሰዎች የእኔን የሚል ሰው ይውሰድ። አረ አንድ ሰው ይውሰድ። አረ አንድ ሰው ይውሰድ። አንድ ሰው ይውሰድ። አንድ ሰው ዘሎ ይውሰድ። ሁታ ላፋሳ ኢየሱስ ጌታ ዛሬ እንዲሆናል። ሰይጣን የዘጋሁ ክፉሶ የዘጋሁ ኃጢአት የዘጋሁ የቤተሰብ ጭገፋ የዘጋሁ ብድግበልና ተከፋፈተ በላይ ሃታሳታጋ ኤኮረባስ ሁለት ሰዎች ዕዳችሁ ሲሰረዘ አለ። ሶስት ሰዎች ደግሞ እግዚአብሔር ሲዋጋላችሁ አለ። ቆሞ ሲከራከርላችሁ አለሁ። እጅ ላይ የሆነ ነገር በዚህ ሰላሳ ቀን ይገባል። ውሰደም የፖልነት ሶይ ኦ ናማሳ ታራባሽ ኢናማሳታ ልተንቢ ልተንቢ እግዚአብሔር እንዲህ አለ ከብዙ ሰዎች ላይ መጋረጃ ዛሬ ይቀደዳል። መሸፈኛ ዛሬ ይቀደዳል። በጌታ እጅሽ ከፋርና ተቀደደ በለ አጠገብ ያለውን ሰው እግዚአብሔር ስለ እኔ ይፈጥናል፣ በለው። የሚቀጥለው ማክሰኞ ምስክርነት ይዛችሁ ካልመጣችሁ እኔ እግዚአብሔር ሰው አይደለሁ። የሆነ ጠላት እንደ መብረቅ እየወደቀ መንፈስ ዓለም ላይ የሆነ ከሳሽ እንደ መብረቅ ከፊትሽ መጥቶ ተንዘግዝጎ ሲወርቅ እያየውነ፣ እሺ ከኔ ጋር ወደቀ፣ በላይ የመጨረሻ ኦፎል የሥራ በር፣ የጤንነት በር፣ የትዳር በር፣ የበረከት በር፣ የውጭ በር ከዳቢሎስ እጅ ዛሬ ፈጥኖ ይፈታል። እስቲ ዝም ብላችሁ ከኔ ጋር ፈጥኖ ይፈታል። የመጨረሻ እስራኤል በጠላትች ለሰባ አመት ነው የተፈረደባት፣ ምን እንድትሆን እንድትታሰር። ግን ነቢዩ እንደዚህ አለ፣ ምርኮኛው እስራኤል ፈጥኖ ይፈታል። ሁለተኛ ምንድነው ያላት? አንደኛ ምርኮኛ ፈጥኖ ይፈታል። ወደ ጉድጓድም አይወርድም። እሺ አይሞትም። አዎ እችን ቀና ብላችሁ አይሞትም። ሚም እስ ያጠገባችሁ ያለውን ሰው እግዚአብሔር የተናገረኝን ሳላይ አልሞትም፣ እኔ አልሞትም። እጃችሁ ከፍ አርጉና ሳላይ አልሞትም። ሁለት የመጨረሻ ጮክ ብላችሁ ጠላቴ ሆይ ሳላይ አልሞትም! ሳላይ አልሞትም! ቤት ሳትገዛ መኪና ሳትገዛ፣ በገዛው ቤት ልጆች ሳትወልድ በእውነት በገዛው መኪና ልጆች ሳትጭን፣ ጌታ ኢየሱስ ምስክሬ ነው። ሞትሽን የሚፈልግ የጠላት ወጥመድ በኢየሱስም ይሰበር። እስኪ ከኔ ጋር ሳላይ አልሞትም። የሚገርማችሁ ነገር ዮሴፍ ላይ ወንድሞቹ ቀኑበት ይላላ ወስዶ ምን ውስጥ አሉት? ጉርጓድ ውስጥ አሉት። መጡና ጉርጓዱ ውስጥ ከጣሉት በኋላ መጡና እንዲያል ወንድማችንን ገለን ምን እናተርፋለን? እናውጣና ለእስማኤል ሰዎች እንሽተዋል መግደል የሚችሉት እኮ ኃይል አላቸው? ጉልበቱ እኮ አላቸው፣ ቴክኒኩን ያውቃሉ፣ ታክቲኩን ያውቃሉ፣ ግን ራእይስ ላይ ህልም ስለነበረው በትሽ እግዚአብሔር ማለዳ ላይ የተናገረው ቃል ስለነበረው ለፍቃዳቸው አሳልፎ አልሰጥም። ከአስር ዓመት በኋላ ሞቷል ያሉ እነዛ ወንድሞቹ ያዕቆብ ጋ መጡና ዮሴፍ ገና በህይወት አለ ብሎ ተናገረ። እንዲህ ብዬ ልተንብይ ውርደትን፣ ውድቀትን ያወጁ መኖርህን ይናገራል። መክበርህን ይናገራል። አልሞተም አለ። እንዴት ህልመኛው ህልሙ ሳይፈታ ይሞታል? የተናገራችሁ ነገር ካለ እግዚአብሔር ሳታዩ እንደማትሞቱ አራት ነጥብ ዘግቻ። ያለ አርባ አራት በሽታ ተቀምጦብሽ የማትሞጂ ሌላ ሌላው እኮ በትንታ የሞተ ያለው ለምንድን ነው? ቃል ስላለሽ ነው። ፕሮግራም ስላለሽ ነው። ያልተፈታ ገና ህልም ስላለህ ነው። እዚህ ቤት የመጣ ሰው ካለ ይስማኝ። በዚህ ሰላሳ ቀን የሆነ ነገር ይሆንልናል። እ ሶስተኛ ሶስተኛ ሁለተኛው አይሞትማል። ሶስተኛው እንጀራም አይጎልበት። ቡዴና ማለ ምን አይልበትም? አይጎልበት። እ አጠገቤ ያለው ሰው በረከቱ አይጎልበህም በል። እንጀራ ማለት ምንድን ነው በረከት ነው። በረከቱ ምን አይልበትም? አይጎልበትም 2018 የተተነበየብን ትንቢት የሚፈጸምበት አመት ነው። ንገረው ከጎንሽ ያለችውን አየሩንም አስለቅቁ። በዛ ትንቢቱ የሚፈጸምበት አመት ነው። በሉ ውሰድ፣ እጅ ከፋርና አሜን ብለን ብለ እንጂ እሺ፣ ዘርጊና ውሰጅ። 2018 ትንቢት የሚፈጸምበት ብዙቻችሁ ትንቢት ሰምታችሁ ሰልችቷቸዋል። ይሄ አመት እዚህ ቤት ገና ስትገቡ ምን ነው ዝም ማላችሁ? እስቲ ጃችሁ ከፋሩና ያ ነገር ይፈጸማል። እንጀራ ምን አይልበትም፣ አይጎልበት። ስለዚህ እዚህ ቤት ውስጥ የመጣችሁ የአባቴ ብሩካኖች ተወዳጆች፣ የመጨረሻ ማጠቃለያ የምሰጣችሁ ለዚህ ነው። እግዚአብሔር ስለኔ ይፈጥናልስ ከምን እጅ ሊያድነኝ ከጠላት እጅ ሊያድነኝ። እግዚአብሔር ስለ እኔ ይፈጥናል ስል ምን ሊያደርግልኝ? ከጠላት እጅ ሊያድነኝ። ሁለተኛ እግዚአብሔር ስለ አንተ ይፈጥናል ስል እግዚአብሔር ስለ አንተ ይዋጋል ማለት። እግዚአብሔር ስለ አንተ ይዋጋል። እግዚአብሔር ስለ አንተ ይፈጥናል ማለት እግዚአብሔር ስለ አንተ ይዋጋል። እስራኤል ወደ ከናን እየወጡ እያለ ቀይ ባህር ተዘጋባቸው። እግዚአብሔር በሙሴ ባርያ በኩል እንዲህ አለ፣ ዛሬ የምታያቸውን ግብጻውያንን ለዘላለም አታያቸው። ዝም ብላችሁ ቁሙ። እግዚአብሔር ስለእናንተ ምን ይላል? ይዋጋል። ዘጸአት 14 ቁጥር 14 እግዚአብሔር ስለአንተ ምን ይላል? ይዋጋል። 2018 እግዚአብሔር ስለኔ ይዋጋል። አጠገባችሁ ያለውን ሰው እግዚአብሔር ስለአንተ ይዋጋል አትፍራ በለው የማንም እርዳታ የማንም እገዛ ሳያስፈልገን እየተዋጋ ያደርሰናል። እጃችሁ ከፍ አርጉና፣ ያደርሰኛል። እጅ ከፍ አርግና፣ ያደርሰኛል። ሼላ ሀባጋስ ማሃቱ ላባስ የሆነ ሁለት ሰው ድንገተኛ የበረከት ጥሪ የሚመጣለ ሰዋል ማን እንደሆነ አላው የኔኖ ነው። ካልቅ እጅ ከፋረገ ወሰድ አሜን ብለ ተፈጸመ በላ እንዴ፣ ደግሜ ልበልሽ፣ እግዚአብሔር ስላንቺ፣ ስለ እኔ፣ ስላንተ ፈጥኖ ይፈርዳል። ስለዚህ እዚህ ቤት ውስጥ የመጣችሁ የአባቴ ብሩካኖች አትናወጡ፣ አትሸበሩ። የኛ ነገር በሰው እጅ ሳይሆን በማን እጅን፣ በእግዚአብሔር እጅ። የሚሰማኝ ቢኖር እሱ በእርጋታ ምን ይላል ይቀመጣል። ከመከራ ስጋት ምን ይላል ያርፋል። ለዚህ እግዚአብሔር ሆይ ስለኔ አትፈጥንም፣ እግዚአብሔር ስለኔ አትፈርድም፣ እግዚአብሔር ስለኔ አትወርድም፣ ስለ እኔ አንተ ዝም ለምን ትላለህ? የምትሉ በክርክር ውስጥ ያላችሁ በእግዚአብሔር ፊት በሙግት ውስጥ ሆናችሁ የመጣችሁ እግዚአብሔር ስለ እኔ ስለ አንቺ ይፈጥናል፣ ይፈርዳል፣ ይዋጋል። አረ አሜን። ስለዚህ እኔ እኔ ለማን እንደሆነ አላውቅም፣ ብቻ ከዚህ ከዚህ ቃል በኋላ ብዙ ሰዎች ለምስጋና ይመለሳል። ኢየሱስ ጌታ ነው። ተቀመጡን?